ሃይጋይ ስ ደረቅ ዳቦን እንዴት ወደ ጣፋጭ ኬክ መቀየር እንደምንችል ላሳያችው። መጀመሪያ ዳባችን በዚህ መልኩ እናዘጋጃለን። ከዛ ሳህል ላይ እንቁላል፣ ስኳር፣ ጨው እና ቫኒላ ጨምረን እናቀላቅለዋለን። በደንብ ካቀላቀለው በኋላ በድጋሚ ወጥ ጨምረ እናቀላቅለዋለን። በጣም ያልገለ ለመጠሩ ላይ ወይም መጥበሻ ላይ የገበታ ቅቤ እናደርጋለን። ከዛ ዳቦን እየነከርን ምጣዱ ላይ እናበስለዋለን። ዳቦ በጣም እንዳይመጥብን ቶሎ እየነከርን ብናወጣው ጥሩ ነው። እንዳያርብን እያገላበጠን እና ትንሽ ትንሽ የገበታ ቅቤ እያደረግን እናበስለዋለን። የገበታ ቅቤውን በዘይት መቀየር ይቻላል፣ ግን በጣም አሪፍ የሚሆነው የገበታን ቅቤ ብትጠቀሙ ነው። ከበሰለ በኋላ ይህን ይመስላል። ከፈለጋችሁ ከሻይ ጋር ወይም ከወተት ጋር ማቅረብ ትችላላችሁ። ያቀረብኩት ስፕሪስ አርጌ ነው። ቪዲዮ ከተመቻቸው ላይክ እና ፎሎ ማድረጋችሁን አትርሱ።